ታሪካችን የሚጀምረው በአሜሪካ ማሳቹሴት ግዛት ውስጥ በሚገኝ አንድ ጥንታዊና ግርማ ሞገስ ባለው መኖሪያ ቤት ውስጥ ነው። ይህ ቤት በዓለም ላይ ታዋቂና እጅግም ባለጠጋ የወንጀል ልቦለድ ደራሲ የሆነው የሃርላን መኖሪያ ሲሆን ታሪካችን የሚጀምረው የሰማንያ አምስተኛ የልደት በዓሉን በሚያከብርበት ዕለት ላይ ነው። በበዓሉ ላይ እናቱ፣ ሁሉም የሃርላን ልጆችና ልጅ ልጆች የግል ነርሱና የቤቱ የጽዳት ሠራተኛም ተገኝተው ነበር። ታዲያ በዓሉ በዚሁ ቤት ውስጥ በድምቀት ተከብሮ የነበረ ቢሆንም ከድግሱ በኋላ በቤተሰቡ አባላት መካከል ከባድ ውጥረትና የሆነ ቅራኔ ይነሳል። በማግስቱ ንጋት ላይ ፍራን የተባለችው ታማኟ የሃርላን የቤት ሠራተኛ እሱን ፍለጋ ስትመጣ ሃርላን በጥናት ክፍል ውስጥ ጎሮሮው ተሰንጥቆና ሕይወቱ አልፎ አገኘችው። የሕልፈቱ ዜና እንደ እሳት ሲሰራጭ ኤልየትና ዋግነር የተባሉ የአካባቢው መርማሪ ፖሊሶች ወዲያውኑ ወደ ቤቱ መጥተው ምርመራ ጀመሩ። የፖሊስ የመጀመሪያ ድምዳሜም ሃርላን በራሱ እጅ ነው የሞተው የሚል ነበረ። የፖሊስ ምርመራው ጉዳዩን ግልጽ የሆነ ራስን ማጥፋት ነው ብሎ ወደ መዝጋት እያመራ ባለበት ቅጽበት በድንገት አንድ ያልተጠበቀ እንግዳ ብቅ አለ። ታዋቂው የግል መርማሪ ቤኖይት ብላንክ ነበር የመጣው። ብላንክ ልዩ የሆኑ የተደበቁ እውነታዎችን የመረዳት አስገራሚ ችሎታ ነበረው። ነገር ግን እንግዳ ነገሩ የሃርላንን ሞት እንዲመረምር የቀጠረው ማን እንደሆነ አላወቀም። ስም አልባ ሰው ነው ምርመራ እንዳደርግና ጉዳዩንም ለፍትህ እንዳቀርበው የቀጠረኝ ይላቸዋል። የእሱ ድንገተኛ መምጣት ፖሊስ ራስን ማጥፋት ነው ብሎ የሰጠውን የመጀመሪያ እይታ ወዲያውኑ ነበር የለወጠው። የቤተሰቡ አባላት በስም አልባ ሰው የተቀጠረውን የወንጀል አጣሪ ወደዚህ የመምጣት ዓላማው ምን እንደሆነ ግራ ተጋብተውና ተጠራጥረው ይመለከቱት ነበር። ብላንክ ምርመራውን የጀመረው በራሱ መንገድ ነበረ። በሀርላን የልደት ድግስ ላይ ተገኝተው የነበሩትን የቤተሰብ አባላቱን እያንዳንዱን ለየብቻ ማናገርና ጥያቄዎቹን በጥንቃቄ መጠየቅ ጀመረ። የቤተሰቡ አባላት የሚናገሯቸውን ታሪኮች ሲያስተውል ግን ሁሉም በሀርላን ላይ የነበራቸውን የግል ቅሬታና በእሱ ላይ ስለነበራቸው የገንዘብ ጥገኝነት ላይ ያተኮሩ ሆነው አገኛቸው። የቤተሰቡ አባላት እርስ በርሳቸው የሚጋጩ ምስክርነቶችን ሲሰጡት ብላንክ በእያንዳንዱ ቃልና በመካከል በነበረው ጸጥታ ውስጥ የተደበቀውን እውነት በጥልቀት መመርመር ቀጠለ። ምርመራውን የጀመረው ሊንዳ ተብላ በምትጠራው በሃርላን ታላቅ ልጅ ነበር። ሊንዳ ስኬታማ ነጋዴ በመሆኗ ሁሌም ስርዓት ባለው መልኩ ቆንጆና ጠንካራ ሴት መስላ ለመታየት የምትሞክር ሴት ናት። ወደ አባቷ የልደት ድግስ የመጣችውም ሪቻርድ ከተባለው ባሏ ጋር ነበረ። በአባቷ ሞት አዘን ላይ ብትወድቅም ባዘነውና የተረጋጋ በሚመስለው ፊቷ ሽፋን ስር ብላንክ አንድ ውስጣዊ ውጥረት ስለተሰማው ተጭኖ ይጠይቃት ጀመረ። ያኔም ሊንዳ አባቷ ከመሞቱ በፊት ምሽት ላይ ከእሱ ጋር ስለ ውርስ ኑዛዜ ከባድ ክርክር እንደነበራቸው ገለጸችለት። ይህ ንግግሯ ለገንዘብ የነበራትን ከፍተኛ ፍላጎቷን ያሳየ ነበረ። ከዛም ባለፈ ግን አባቷ ከኑዛዜው ስለሰረዛት ልትገድለው ወስና ይሆናል ወደሚያስብል ጥርጣሬም የሚያስገባት ነበር። ይህ በእንዲህ እንዳለ ሪቻርድ የትዳር አጋሩን የሚደግፍ መስሎ ለመቅረብ ይሞክራል። ሆኖም እሱም የራሱን ትልቅ ምስጢር ለመደበቅ የሚታገል ሰው ነበረ። ሊንዳ ስለ ገንዘብ ስታወራ፣ ሪቻርድ ደግሞ ሃርላን ብቻ ያወቀበትንና እነግራታለሁ እያለ ሲያስፈራራው ስለነበር ሚስቱ ሊንዳ ስለማታውቀው ከትዳሩ ውጭ የነበረውን ምስጢራዊ ግንኙነት ለመደበቅ ይሞክር ነበረ። ይህ ግንኙነት የሪቻርድን የተደበቀ ሕይወት ከማሳየቱም በላይ የቤተሰቡን ምስጢሮች ውስብስብነት የበለጠ ያጎላው ጉዳይ ነበር ሚስጥሩን ገሃድ ሊያወጣበት ጫፍ ደርሶ የነበረውን ሃርላንን ለማስወገድ በቂ ምክንያት የነበረው ሪቻርድ የመጀመሪያው ተጠርጣሪ ይሆናል ለጥያቄ ቀጥሎ የቀረበው የሃርላን ታናሽ ልጅ ዋልት ነበር የአባቱን ግዙፍ የህትመት ድርጅት በበላይነት የሚያስተዳድረው እሱ ነበር ከማስተዳደር ባለፈ ግን በድርጅቱ ላይ ምንም ድርሻ አልነበረውም ዋልት ብቃት ያለው ሥራ አስኪያጅ ለመምሰል እየሞከረ በአባቱ ዘንድ ተቀባይነት ለማግኘት ያለማቋረጥ የሚጥር ሰው ነበር። ቢሆንም ግን አባቱ ብቁ ነው ብሎ ስላላመነው ሙሉ በሙሉ ድርጅቱን ሊሰጠው አይፈልግም ነበር። ይህ ጉዳይ ዋልትን ቢረብሸውም ቅሬታው የመነጨው ግን ከዚህ አልነበረም። ይልቁንም አባቱ የጻፋቸውን ድርሰቶች ወደ ትርፋማው የፊልምና የቴሌቪዥን ኢንዱስትሪ ለማስፋፋት ያቀደውን እቅድ አጥብቆ በመቃወሙ ነበር። ዋልት ይህንን ሐሳብ ለአባቱ ሲያመጣ አንድም ድርጅቱ ዘመኑን የሚመጥን ለማድረግ አስቦ ሲሆን ከጀርባው ግን የራሱን ብቃት ለአባቱ ለማሳየት በማሰብ ነበር። ሆኖም ሃርላን ባህላዊና ወግ አጥባቂ ስለነበር የዋልትን ምኞት ውድቅ አደረገው። ውጥረቱ ከቅርብ ጊዜ ወዲህ ከፍተኛ ደረጃ ላይ የደረሰው ሃርላን ዋልት ከሚያስተዳድረው የኅትመት ድርጅት ሙሉ በሙሉ እንደሚያባረረው ከነገረው በኋላ ነበር። ይህ ለዋልት ስራ ማጣት ማለት ብቻ ሳይሆን ዘመኑን ሰጥቶ ካገለገለው ድርጅት መባረሩ እጅግ ውርደት ነበረ። ሕልውናው በሙሉ ከሃርላን ኢምፓየር ጋር የተያያዘ ስለነበር ከስራ የመባረሩ ሐሳብ ውስጡን በከፍተኛ ቁጣ እንዲሞላው አደረገው። ይሄ ለአባቱ የነበረው ቁጣና ጥላቻም በግድያው ሌላኛው ተጠርጣሪ ሊያደርገው ቻለ። ቀጣይ ተጠያቂ የሃርላን ምራት የሆነችው ጆኒ ነበረች። ጆኒም ራሷን ብቁ የህይወት አማካሪ ነኝ ብላ የምትጠራ ሴት ስትሆን ውብና ለስላሳ የሚመስለው ማንነቷ አስከፊ የገንዘብ ችግር ውስጥ እንደምትኖር የደበቀላት በሃርላን የገንዘብ ድጎማ ላይ በመሰረተችው የቅንጦት ኑሮ የምትመራ ሴት ናት። በምርመራው ሂደት ከሟቹ ጋር የነበራትን ግንኙነት ፍጹም በተለየ መልኩ የሚያሳይ ወሳኝ ነገር ይፋ ሆነ። ሃርላን ከፍተኛ የገንዘብ ድጋፍ ቢያደርግላትም፣ ጆኒ ግን በድብቅ ተጨማሪ ገንዘብ ከሱ ትሰርቅ እንደነበረች ተረጋገጠ። ይህ ድርጊቷ ለእሷ የነበረውን ለጋስነት በግልጽ የከዳ ነበረና ሃርላን በበሳል አእምሮው ስትዘርፈው መኖሯን ሲረዳ ምንም ሳያመነታ የገንዘብ ድጎማዋን ሙሉ በሙሉ አቋረጠባት። ከመሞቱ ትንሽ ቀደም ብሎ የወሰነው ይህ ውሳኔ ጆኒ በጥንቃቄ የገነባችውን የውሸት ዓለም ሊያፈርስ የተዘጋጀ፣ በገንዘብ እጥረት አጣብቅኝ ውስጥ እንደገባች ሊያጋልጥ፣ እንዲሁም ያለ ሃርላን ገንዘብ ሕይወትን እንድትጋፈጥ የሚያስገድዳት ነበረ። የገንዘብ እጦቱ ከገባችበት አሳፋሪ ሁኔታ ጋር ተደምሮ በሃርላን ሞት ውስጥ ሚና ያላት ሌላኛዋ ተጠርጣሪ ያደረጋት። ቀጣይ የሊንደና የሪቻርድ ልጅ የሆነው ራንሰም ነበር። ራንሰም በባህሪው ተቤተኛና ራስ ወዳድ ሲሆን ሃርላን የሰጠውን እድል ሁሉ ያባከነ ሰነፍ ሰው ነበር። ሃርላን ምንም እንኳን ቢወደውም ኃላፊነት የጎደለውን ስራውንና አቅጣጫ የለሽ ህይወቱን ለመተው እንደማይፈልግ ሲረዳ ልጆቹንና የልጅ ልጆቹን እንዳደረገው በመጨረሻም ከውርስ ኑዛዜው ሙሉ በሙሉ ያግደዋል። ከውርሱ የተገለለው ሃርላን ከመሞቱ ጥቂት ሰዓታት በፊት ነበር። ይሄ ውሳኔም ራንሰምን ያለ ምንም ነገር ያስቀረዋል። የቅንጦታ አኗኗሩና ምቹ ሕይወቱን የማጣት ፍርሃት ሃርላንን እንዲገድለው ጠንካራ ምክንያት ነው በሚል ቀጣዩ ተጠርጣሪ ይሆናል። መርማሪው ብላንክ የቤተሰቡን ውስብስብ ትረካዎች በጥንቃቄ ሲመረምር ትኩረቱ የሃርላን ደግና አዛኝ ነርስ ወደ ሆነችው ማርታ ዞረ። ማርታ የቤተሰቡን አስመሳይነትና ትወና የተሞላበት የያዘን ድራማን ያልተጋራች ትሑት ርኅሩኅና በሃርላንም ሞት በትክክል ያዘነች ልጅ ነበረች። ማርታን ልዩ የሚያደርጋትና ለብላንክ ምርመራም እጅግ ወሳኝ የሚሆን አንድ ያልተለመደ የሰውነት ሪያክሽን ነበራት። ማርታ ስትዋሽ ወዲያውኑ ያስታውካት ነበር። ብላንክ ይህንን ሲረዳ ይሄን ተፈጥሯን ተጠቅሞ የውሸት መመርመር ያደርጋታል። ማርታም በቤቱ የውሸት ስብስብ ውስጥ የሚያምናት እውነተኛ ሰው ሆነችለት። ምንም እንኳን ራሷን ወይም ቤተሰቧን ለማጋለጥ ብትፈራም ለሃርላንም ታማኝ ብትሆንም ውሸት ለመናገር ስትሞክር ሰውነቷ እሺ ስለማይላት አካሏ ሙሉ በሙሉ እውነተኛ እንድትሆን አስገደዳት። በማርታ እይታ ውስጥ የሃርላን የመጨረሻ አስጨናቂ ምሽት ትክክለኛ ክስተቶች እረፍት በሚነሱ ትዝታዎቿ ውስጥ መገለጥ ይጀምራሉ። ትርምስ የበዛበት የልደት ድግስ ከበቃ በኋላ ወደ ነበረው የተረጋጋ የምሽት ድባብ ይመለሳል። ሃርላን ብዙ ሀሳቢ ሰው እንደመሆኑ ከማርታ ጋር ሲጫወትና ሲዝናና ነበረ። እውነተኛ እረፍትን የሚያገኘው በጨዋታቸው መሃል ነበረ። ሃርላን የቅርቤ ለሚላት ለነርሱ ለማርታ አስደንጋጭ ውሳኔ ነገራት። በቤተሰቡ የማያቋርጥ ጥያቄ ይገባኛል ብለው በሚንደላቀቁበት የውርስ መብትና በትርጉም አልባ ሕይወታቸው ተሰላችቶ የውርስ ኑዛዜው ላይ ትልቅ ለውጥ እንዳደረገ ታይነግራታል። ምንም እንኳን ውሳኔው ለሊንዳ፣ ለዋልት፣ ለጆን እና ለራንሰም የሚያስከትለው መዘዝ አውዳሚ ቢሆንም ሃርላን ከገንዘብ ጥገኝነት ነፃ ሆነው የራሳቸውን መንገድ እንዲሰሩ በማሰብ ነበር ይሄን ያደረገው። ይህ ለማርታ ብቻ የተነገረው ምስጢር በዚያ ምሽት ለተፈጠረው ክስተት ትክክለኛ ምክንያት ነበረ። የዚያን ዕለት ምሽት ከጨዋታቸው በኋላ አንድ አሳዛኝ ክስተት ተፈጸመ። ማርታ ታላቅ ስህተት ሰራች። የተለመደውን የምሽት መድኃኒት ስታዘጋጅ አንዱን ጠርሙስ ከሌላኛው በማሳሳት ለሞት የሚዳርግ ከፍተኛ መጠን ያለው መድኃኒት ሰጠችው። የሰራችውን ስህተት ወዲያው ስትረዳ ስህተቷን ለሃርላን በማስረዳት በፍርሃት ውስጥ ሆና ለመኖር ከአስር ደቂቃ የማይበልጥ ጊዜ የቀረው ሃርላንን ለማዳን 911 መደወል ጀመረች። ነገር ግን ምንም እንኳን ህሊናው እየደበዘዘ ቢሄድም ሃርላን ፍርሃቷን ተመለከተ። የማርታ እናት ህጋዊ የመኖሪያ ፈቃድ የሌላት ስደተኛ መሆኗን የሚያውቀው ሃርላን ማርታ በሞቱ እጇ ከተገኘበት ቤተሰቧ ወዲያው ከሀገር ሊባረሩ እንደሚችሉ ስለተረዳ እሷን ለማዳን እቅድ አወጣ። ስለዚህም ከመጠን በላይ መድኃኒት እንደሰጠችው የሚያሳየውን ማስረጃ እንዴት መደበቅ እንዳለባት፣ ከጥርጣሬም ለመዳን ለራሱ አሳማኝ ምስክር እንዴት መፍጠር እንደምትችልና ከመኖሪያ ቤቱም እንዴት ሳይታወቅባት ማምለጥ እንደምትችል ነገራት። ሃርላን እንደተሰናበታት እርጋታ በተሞላበት መንገድ የራሱን ጉሮሮ በመቁረጥ ሞቱን በራሱ እጅ በማምጣት ማርታንና ቤተሰቧን ድንገተኛ ስህተት ሊያመጣባቸው ከነበረው መዘዝ ጠብቆ ይሞታል። ድንገተኛ ስህተቷና በሃርላን መስዋዕትነት በከፍተኛ ሐዘን፣ ጸጸት የተዋጠችው ማርታ የሃርላንን መመሪያ በድንጋጤ ውስጥ ሆና መከተል ጀመረች። ቤተሰቧን ለመጠበቅ ባላት ከፍተኛ ፍላጎት እያንዳንዱን እንቅስቃሴዋን በጥንቃቄ በመፈጸም ትዕይንቱን ሃርላን እንዳቀደው ሁሉም ዝርዝሮች ላይ ትኩረት ሰጥታ ራሱ እንዳደረገው በሚመስል መልኩ አዘጋጀች። ከመኖሪያ ቤቱ ዋልት እያያት ከወጣች በኋላ ተመልሳ በጀርባ በኩል ወደ ቤት ትመለሳለች። የቤቱ ውሾች ስለሚያውቋት አልጮህም ነበርና በድብቁ መሰላል ወደ ሦስተኛ ወለል መውጣት ጀመረች። እሱ እንዳላትም የምሽት ልብሱን ለብሳ ወደ ሳሎን ታመራለች። ልክ እሷ ስትሄድ ያያት ዋልት አባታቸውን እንዳየው ለማስመሰል ነበርና ይህንን እንድታደርግ የፈለገው ማርታ የሐራልን ልብስ ለብሳ ኮቴዋን እያሰማች ወረደች። ልክ ሃርላን እንዳለውም ዋልት አባቱን ያየ ስለመሰለው አባቴ ተመልሰተኛ ብሎ ይናገራል። ሃርላን እንዳቀደው ማርታ አሁን ከተጠርጣሪነት ተነስታለች። ስትሄድ ግን ማንም እንዳያት አስጠንቅቋት የነበረ ቢሆንም ማርታ መሰላሉን ወርዳ እንደጨረሰች የሃርላን እናት በመስኮቱ ታያት ነበረ። እናትየዋ አመም የሚያደርጋቸው ስለነበረ የተጣሩት ማርታ ብለው ሳይሆን ራንሰም ከመቼው ተመልሰ መጣ የሚል ቃል ነበር የተናገሯት። ማርታም የሃርላንን ሙሉ ዕቅድ እንደፈጸመች ወደ ቤቷ አመራች። ሆኖም ማርታ ያደረገችው ምስጢራዊ ተግባር የተሳካ መስሎ ቢታይም ብዙ አልዘለቀም። ፖሊስ ምርመራውን ሲጀምር ቅዠቷ ወደ ተፈጸመበት ስፍራ ወደ መኖሪያ ቤቱ ተጠራች። ወደ ቤቱ ስትመለስ ልቧ በፍርሃት ይመታ ነበር። በእነዚህ ከፍተኛ ጥያቄዎች ወቅት ነበረ የመርማሪ ብላንክ አስተዋይነት ጎልቶ የወጣው። የማርታን ምቾት ማጣት፣ ለቀጥተኛ ጥያቄዎች ያላትን ምላሾችና የሚሰማትን የሆድ መረበሽ በፍጥነት ተመለከተ። ልዩ የሆነውን የሰውነቷን ምላሽ ሙሉ በሙሉ ባይረዳውም ብላንክ የውሸት መመርመሪያ እንድትሆን መረጣት። በዚያ ምሽት ስለተፈጸሙ ነገሮች ለማወቅ በማለት ቀላል የሚመስሉ ጥያቄዎችን እየጠየቀ ሐሰት ሊነገር ይችላል ብሎ ወደሚጠረጥርባቸው ነጥቦች ጥያቄዎቹን ይመራቸው ጀመረ። በዚህ መሃል ግን የማርታን ሁኔታ በትክክል እየተከታተለ ነበረ። የምታስታውክባቸው ጥያቄዎች፣ ቸኩላ የምትወጣባቸውን ጉዳዮች ለብላንክ ማርታ ወሳኝና አንድ የተደበቀ እውነት እንደያዘች እያደገም የመጣውን ጥርጣሬውን ያረጋግጥለታል። ምርመራው እየገፋ ሲሄድ በማርታ ላይ ያለው ጫና በከፍተኛ ሁኔታ ጨመረ። ተሳትፎን ለመደበቅ ያደረገችው ሙከራ ቢኖርም ማስረጃዎቹ በቀጥታ ወደ እሷ ያመላክቱ ጀመረ። ይህም ይበልጥ እንድትረበሽ አደረጋት። የሃርላን ቀብር አልቆ ኑዛዜው በይፋ የሚነበብበት ጊዜ ስለደረሰ የሕግ አማካሪው ወደ ቤቱ መጣ። ኑዛዜው መነበብ ሲጀምር እያንዳንዱ የቤተሰብ አባል ከውርሱ የሚደርሰውን የራሱን ሀብትና ድርሻ በአእምሮ ያሰላ ነበር። የሕግ አማካሪው ኑዛዜውን አውጥቶ አነበበው። ሙሉ ሀብቴን አንድ ሳንቲም ሳይቀር ለማርታ አስረክቤያለሁ የሚል አረፍተ ነገር ሲሰማ ሁሉም በፍጥነት በከባድ ድንጋጤ ተዋጡ። ቤተሰቡ በቁጣ ፊታቸውን ወደ ማርታ ዙረው በእድሜ የገፋውን ሃርላንን ተጠቅማበታለች፣ ደግነቱን በዝብዘዋለች፣ በመጨረሻም ሀብቱን ለመውረስ ስትል ሞቱን አቀናብራለች እያሉ ይከሷት ጀመሩ። በሃርካን ውሳኔ የተደናገጡት ቤተሰቡ ብቻ አልነበሩም። ማርታም ጭምር ምን እየተፈጠረ እንደነበር አልገባትም። ሁሉም በሷ ላይ መጮ ሲጀምሩ ራንሰም ነበር ሊረዳት ፈቃደኛ ሆኖ የቀረባት። ማርታ ራንሰምን በማመኗ በራሷ ጥፋት ሃርላንን በስህተት ገዳይ የሆነ መድኃኒት እንደሰጠችው ስታምን፣ ይህን ሁሉ በትኩረት ይሰማ ነበረ። ራንሰም ሊረዳት መስሎ የቀረባት እንጂ የራሱ እኩይ ዕቅድ ነበረው። ማርታ የሃርላንን መድኃኒቶች እንደቀየረች እንዲደረስባት፣ ገዳይም ሆና ከእርሱ እንድትነሳ ለማድረግ እንዲመቸው ነበረ የቀረባት። ነገር ግን ሃርላን ራሱን ማጥፋቱ ማርታን ለማጣቆር የቀመረውን ዕቅዱን አበላሸበት። ምንም እንኳን ሃርላን ራሱን አጥፍቶ ቢሞትም ማርታ ግን አሁንም መመረዟን ታምን ነበርና ይህንን እምነቷን ተጠቅሞ ጥፋተኛ ለማድረግ ሌላ ዕቅድ አወጣ። ማርታ ለራንሰም ከተናዘዘች በኋላ ብዙ ሳይቆይ ሃርላን መመረዙን የሚያሳይ ከፊል የህክምና ሪፖርት የያዘ ማጣቆሪያ ደብዳቤ ደረሳት። ፍራን ሃርላን የሞተ ዕለት ቤተሰቡ ቀብር ሄደው እያለ ራንሰም ወደ ቤቱ መጥቶ የመድኃኒት ቦርሳውን ሲቀይር አይታው ነበር። ታዲያ ራንሰም ከፍራን ሃርላንድ እንዳልተመረዘ የሚያሳይ ማጣቆሪያ ደብዳቤ ከደረሰው በኋላ የፍራንን ደብዳቤ ውጤቱን በከፊል ሸፍኖ የምርመራው ውጤት እውነትን መመረዙን ያሳያል በሚል ለማርታ እሱ እንደላከው እንዳይታወቅ አርጎ ይልክላታል። ከዚያም የማጣቆሩ ጉዳይ ለማጣራት እየረዳት መስሎ አብሯት ምርመራ ወደ ተደረገበት ሕክምና ቢሮ ሄዱ። እዛ ሲደርሱ ቢሮ በእሳት ተቃጥሎ አገኙት። ይህ አደጋ አልነበረም። ራንሰም ሪፖርቱ ማርታን ከጥፋተኝነት እንደሚያድናት ስለተረዳ መረጃውን ለማጥፋት ያደረገው ነበር። ማርታ ሪፖርቱ ከደረሳት በኋላ ከሚያጣቁራት ሰው ሌላ ኢሜል ይደርሳታል። ግለሰቡ የሆነ ቦታ እንዲገናኙ በመፈለጉ አድራሻውን ይሰጣታል። ራንሰም አሁንም ለሷ የሚያደላ ሰው በመምሰል አብሯት ሄደ። ነገር ግን ይህ ስብሰባው ራንሰም ያዘጋጀው ወጥመድ ነበር። ማርታ ቦታው ስትደርስ ፍራን በከባድ መርዝ ተመርዛ ለሞት ተቃርባ አገኘቻት። ራንሰም ፍራን እያጣቆረችው እንደሆነ ካወቀ በኋላ እንዲገናኙ ጠርቶ በመርዝ ገድሎ በዘላቂነት ዝም ለማሰኘትና ማርታንም እንድታገኛት አድርጎ ሞቷን በእሷ ላይ በማድረግ በሌላ ግድያ ለማስያዝ አቅዶ ነበረ ኢሜሉን የላከላት። ነገር ግን የማርታ ሰብአዊነት እንደገና ዕቅዱን አፈረሰበት። ማርታ በፍራን ሁኔታ ታላቅ ፍርሃት ቢሰማትም ከሞት አፋፍ ላይ የነበረችው ፍራን ጋር መገኘቷ ወንጀለኛ እንደሚያደርጋት እርግጠኛ ብትሆንም ወዲያውኑ ናይን ዋን ዋን ንደውላ ደውላ የፍራንን ሕይወት ታተርፋለች። ከነዚህ ክስተቶች በኋላ ሁሉንም ነገር በጥንቃቄ ሲመለከት የነበረው መርማሪ ብላንክ የተፈጠረውን ሁሉ መፍታት ጀመረ። በመጨረሻም ማርታ ፍራን የደበቀችውን ትክክለኛውን የህክምና ሪፖርት አገኘችው። ይህም ከደረሳት ሪፖርት በተቃራኒ ሃርላን እንዳልተመረዘ ያረጋግጥ ነበር። በዚያ ጊዜ ማርታ የሃርላንን ሞት እውነት ተረዳች። ያን ማታ የሰጠችው መድኃኒት ትክክለኛውን ነበር። ፍራን እያገገመች ስትመጣና እውነተኛውም የህክምና መረጃ በእጃቸው ሲገባ ብላንክ ሁሉንም ሰው በመሰብሰብ ከመጀመሪያው የመድኃኒት ማቀየር ጀምሮ የህክምና ምርመራ ቢሮን ማቃጠልና ፍራንን በመድኃኒት እስከመመረዝ ድረስ ሄደውን የራንሰምን አጠቃላይ ውስብስብ እቅድ አጋለጠ። የራንሰም ዕቅድ መናድ ሲጀምር በመሃል የማርታ ስልክ ይጠራል። ፍራን ከተኛችበት ሆስፒታል ነበር የተደወለው። ዜናው ፍራን በሕይወት አለች የሚል ነበርና ራንሰም በግድያም ባይሆን ሊከሰስ እንደሆነ ታሳውቀዋለች። ራንሰም ታላቅ ሴራው እንደከሸፈ ሲረዳና እንደተከበበ ሲያውቅ ፍራን በሕይወት ካለች እንደማይጠየቅ ስለሚያውቅ በቁጣ እየጮኸ ወንጀሎቹን አምኖ ተናዘዘ። በዚያ ቅጽበት ማርታ በላዩ ላይ ታስታውካለች፣ እየዋሸች ነበር። ፍራን እንደ መረዛት በተናዘዘው በራንሰም ከተመረዘች በኋላ ሞታ ነበር። ራንሰምን ስታታልለውና ወንጀሉንም ሲናዘዝ እዚያ የነበሩት ፖሊሶች ሁሉንም ንግግሩን ሲቀዱት ነበር። በቁጣ የተሞላውና የተሸነፈው ራንሰም በአቅራቢያው ከነበረው የቢላዋ ስብስብ ውስጥ አንዱን አንስቶ ማርታን ለማጥቃት ይሞክራል። ነገር ግን የያዘው ፌክ ቢላዋ ነበረና ወዲያውኑ በግድያ ወንጀል በፖሊስ ተይዞ ተወሰደ። ታሪካችን የሚያበቃው የሃርላንድ ትክክለኛ ወራሽ የሆነችው ማርታ በዚያ ጥንታዊና ግርማ ሞገስ ባለው ቤቷ ሰፊ በረንዳ ላይ ቆማ ከታች ውርሱ ይገባናል ሲሉ የከረሙት ስግብግቦቹ የሃርላንድ ቤተሰቦችን ስትመለከት ነው።